የኔ ምርጦች የኔ ምርጣ ምርጦች፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ነኝ እግዚአብሔር ይመስገን። በድጋሚ በአዲስ ቪዲዮ ከች ብያለሁ። በጉጉዝ ስንጠብቀው የነበረ የሐይሚዬ የልደት ቪዲዮ ተለቆልናል። እንግዲህ ሐይሚዬ ጋር ሄዳችሁ እዩላት፣ ላይክ ሰብስክራይብ አድርጓት። በዚህ አጋጣሚ ሐይሚዬ ኛ ጨረቃ፣ የብሩኬ ንግስት እንኳን ተወለድሽልን፣ ነፋመት ኑሪልን። ከኃጢአት በስተቀር ሁሉንም እንመኝልሻለን። እደጊ ተመንደጊ፣ ለወግ ለማዕረግ ብቂ ብላችሁ ማለት ነው። አበባ በአበባ በቃ ደስ የሚል ነገር ኮሜንት ጻፉላት ማለት ነው። እኔ ግን አልጻፍኩም ኮሜንት በነገራችን ላይ ኮሜንት አልጻፍኩም፣ እጽፋለሁ ለሀይሚዬ ማለት ነው። እና ውዶችዬ እንዴት ታያችሁት? ግን ጓደኞቿ ናቸው ሰርፕራይዝ ያደረጓት። ሙቤን ስላየሁት በጣም ደስ ብሎኛል። ሙቤ በጣም መልካም ልጅ፣ ስርዓት ያለው፣ ጨዋታ የሚያውቅ በተለይ ደግሞ ማለት ነው የእውነት እንነጋገር እስኪ ከተባለ ለሀይሚዬ ልዩ ፍቅር አለው። በቃ ደስ የሚለው እንዴት ነው! እንደ እህቱ ነው የሚሳሳላት፣ እንደውም ከወንድሞቿ በላይ ማለት ነው። እና ጠፍቶ ነበረ ስላየሁት እኔ በጣም ደስ ብሎኛል። ሙቤ እንኳን ደና መጣ። አትጥፋ፣ የኛ እሩሩ ማለት ነው። እሩሩ አንተ ያለህበት ሁሉ ነገር ደማቅ ነው። ወደፊት እስኪ በደንብ የምንነጋገርበት ጉዳይ አለ፣ ስለ እናንተ ስለነ ሐይሚና ስለነ አብርሽ ማለት ነው። አንዳንድ ነገሮች አሉ ቤተሰብ እና ለማንኛውም አትጥፋ። በአብረሃቸውን እስኪ ስራ፣ ለምንድነው ዝም የምትለው ስራ? አንተ ማገኘ ተለወጥ፣ ሙቤ እናትህን ጥቀማት። እኔ በጣም ያሳዝነኛል፣ ለምን እንደሆነ አላቅም። እንደውም ብዙዎች የሆነ ይጠቀሙበታል ሙቤ ላይ እና የሆነ እሩሩ ነገር አላለ በቃ በይ፣ ዋህነቱ የሚጠቀሙበት አሉ አሉ እውነት ተጠቅመውበታልም አይተናልም ማለት ነው። እና ሙቤ ለማንኛውም እንኳን ደህና ሚጣልን በምትወዳት በሐይሚ ልደት በመገኘት ሶፊ ሶፊ የሶፊ ቤት ነው እንዲ ይሄ ቤት ግን የሶፊ ነው ወይስ የሚፍታህ ቤት ነው ይሄ ቤት? እኔ አላቅም። መጀመሪያ እንግዲህ ምናልባት ቪዲዮ ና ሰማሁት ይሆናል ለማንኛውም ሰርፕራይዝ ነው ያደረጓት። ሀሰን የለም ዋህ የለችም አልመጡም። ማነው ስም ስሙ ቤኪ አለ ፍጽ ያለ ጓደኞቻቸው ባጠቃላይ ግን ተሰባስበው ነበረ እና ሚፍታህም የተናገረው ነገር ነበረ። ብሩኬ ይመጣል ዛሬ ሁሉ ነገር ይፈታል፣ እርቅ ምናምን አለ ብሏል። ግን መጨረሻ ላይ ሐይሚ ወታለች። ቤተሰብ እናንተ እንዳትጨነቁ፣ እየእውነት ፕሮግራሙን ደስ በሚል ፕሮግራም ነው ያሳለፉት ማለት ነው፣ ደስ በሚል ብሩኬም፣ ሀይሚዬ ማለት ነው እርግጠኛ ነኝ። አሁን ዛሬ ሀይሚዬ ጥላ የወጣችበት ምክንያት ለምንድን ነው ካላችሁኝ፣ ቪዲዮ እንዳይረዝም ስለተፈለገ ነው እንጂ ሳይታረቁ ተለያይተው ነው ምናምን ብላችሁ ፈጽሞ እንዳታስቡ። የእውነት ነው የምላችሁ። ለምን ይመስላችኋል? ሁሉም ገለል ገለል ብሎ በር የከፈተላት የሄደችው ጌቡን እንግዲህ ልትቆርስ ስትል ነው ብሩኬ የገባው ማለት ነው። ብሩኬ ሲገባ ቶሎ ብላ ነው ሻንጣዋን አንስታ ልትወጣ ያለችው ማለት ነው። እና ቀን በቀን እየተገናኙ የሚነቋቆሩ ሰዎች አሁን ስታየው ጥላ መውጣቱ የእውነት ቢሆን እኔ ራሱ ቆጣት ነበር ሀይሚዬን ማለት ነው። የእውነት ቢሆን ይሄ ነገር ማለት ነው ዝም አልላትም ነበረ። ቆጣት ነበር፣ ብዙ ነገር እላት ነበር ግን ስለገባኝ እኔ ምንም አልላትም። ለማንኛውም የሚመቻችሁ ሀይሚዬ፣ የእኔ ቆንጆ የእኔ ውድ ነገር። ቡራዬም ከፍቶታል። ቡራዬ አይክፋ አይክፋ። ያው አላ አይደለ። ችግር የለም እኛ እንጨነቅም። እንዳትጨነቁም ስላልክ እንዳታስቡ። ጀስት ፈታ ብላችሁ ተከታተሉን ስላልክ አሁን ላይ ፈታ ዘና ብለን እንከታተላለን። እስከዛሬ በጣም ተጨንቀን ነበረ፣ አስበን ነበረ አሁን ላይ ግን ችግር የለም። በቃ እኛ የምንፈልገው እናንተ ተደስታችሁ ሰላም ፈጥራችሁ እንድትመጡልን ብቻ ነው የኛ ምኞት። ጥሩ ጥሩ ነገር ተመኙ ደግሞ ኮሜንታተሮች። በእርግጥ ዛሬ ደስ የሚል ምኞት ነበር ለሀይምዬ በድጋሚ ስትመኙላት ስተመኙላት የነበረው እናመሰግናለን። በቃ ጨዋ ጨዋ ያሳደገው ሰው የሚኮምተውን ኮሜንት ነው ብዛት የጻፋችሁት ማለት ነው። እና ደግሞ አታስቡ ሀይምዬ። ጥላው ስትሄድ ቡራ ሲገባ ማለት ነው። ሲቀጥል ተመልሰው አክብረዋል። ውዶችዬ ምንም ነገር እንዳትጨነቁ እናንተ በቃ እኔ ልንገራችሁ እስኪ፣ መቼም አሰሙኝም እኔ እኮ ስናገር እንዴት ነው ፕራንክ ነው አትበይ፣ የእውነት ነው ስለምትሉኝ ይቆጠባሉ ከመናገር ማለት ነው እና በቃ ፈታ ብለን ልደቱ የተከበረው ለማንኛውም እኔ ደስ ብሎኛል። ሀይሚዬ ብትወጣም ተመልሳ ገብታለች። ተመልሳ ገብታ እንዴት ብዬ ልንገራችሁ ትናንትናም ቀኔን አበላሸኸው ዛሬም ቀኔን ልታበላሽ ነው የመጣኸው ብላለች ሀይሚዬ። ዛሬ ሀይሚ ጥላው ብትሄድ እኮ ነገ ደግሞ በሌላ ቪዲዮ ይመጣሉ። ገባችኋል አይደል? መገናኘታቸው አይቀርም እና ይህንን ነገር እኔ ውዶችዬ እንደ ተከታታይ አድርጌ ነው ማስበው። ተከታታይ ድራማ ብላችሁ ተከታተሉት፣ እንጂ ሀይሚዬ በቡራዬ ጨክና፣ እንደው ሀይሚ በቡራ ጨክና ጥላ ትሄዳለች ብላችሁ ታስባላችሁ? በፍጹም በፍጹም ሊሆን አይችልም። ቡራዬ እኮ ሲገባ ራሱ ጎምለል ጎምለል ጎምለል እያለ በቃ ሰላም ምናምን ብሎ ድሬ ሲናችሁ እንዳያላቸው የእኛ ጎምዳላ ሀቤት ጀነን ጀነነስ ያለው ግርማ ሞገስ እራሱ እናንተ። ሀይሚዬ እኮ እድለኛ ነሽ ቡራዬን በማግኘትሽ ብዙ ሰው እንደሚቀና ግን ታውቂያለሽ። በአንቺ እና በሱ ማለት ነው፣ በጣም ብዙ ሰው ነው የሚቀናባችሁ። ቡራዬም እድለኛ ነው አንቺን የመሰለች እስማርት የሆነሽ ልጅ በማግኘቱ ማለት ነው። ስራ ስማርት ነው፣ ቤተሰብ እኔ በቃ ቡራዬ፣ ሀይሚዬ ፈጣሪ ጥሩ ደረጃ ላይ ደርሰው፣ ይሄ ተጣሉ ተለያዩ ምናምን ምናምን የሚባል ነገር መስማት አልፈልግም። በዚህ ሲቀጥል አይለያዩም እነዚህ ልጆች። እንዴ ምን ሆነው ነው የሚለያዩት? ይሄ በትርኪ ብርኪ ነገር፣ በትርኪ ብርኪ፣ በዛች በተሰራች ቪዲዮ፣ አዳኒ ባሳየ ፎቶ። ሰው ኮ ለፍቅር ብሎ ስንትና ስንት መስዋዕት ይከፍላል። ስንትና ስንት መስዋዕት ከፍሉ ተደብድቦ ተቀጥቅጦ ብዙ ነገር ሆኖ መጨረሻው የሚያምር ሰው እንዳለ ታውቃላችሁ። አሸንፈው አሸናፊ ሆነው እና አሁን እነሱ ጋር ያለው ምንድን ነው የሆነ እልህ ነው በቃ እንጂ። እንዴ ሰሞን ራሱ እኮ እንዴት እንደሚሆን በቃ ሲተያዩ ምናምን፣ መሽኮርመን፣ መጎነታተን፣ መነቋቆር ስራቸው ምናምን ይሆናል። አደለም እንዴ መቸማ ይለያዩ እንዳታስቡ ውዶችዬ ማሮችዬ እንዴ አሁን ከካሜራ ጀርባ ኬጉ ተቆርሶ ተበልቶ ምን ብሎ ሙቪ ይዟት ገብቶ ምሽታቸው ራሱ ያማረ የደመቀ አንድ ላይ ምናምን እንዴት ብጌ ልንገራችሁ? እንዴት ብዬ ላስረዳችሁ? ይህኔዎቹ እኛማ በድብቅ ካሜራማን እንቅጠር እንዴ ውዶችጌ የሚቀረጽበት ቦታ እነሱን የሚቀርጽ ካሜራማን በድብቅ ማስቀመጥ አለብን። እ ለምትጨነቁ ልጆች ማለት ነው። ለምትጨነቁ ልጆች እንደዛ ሳይሻል አይቀርም። ያው እኛ የምንለውንም ስለማታምኑ፣ ስለዚህ እንደዛ ሳይሻል አይቀርም። ለማንኛውም እኔ ደስ ብሎኛል፣ ሐይሚ በመውጣት ራሱ። ለምን ወጣሽ እንዴት እንዴት ብዬ አልናገርም። የማልናገርበት ምክንያት አለኝ። በቃ ፈታ ብሎ ብሏል። ብሩኬ፣ ፈታ ብለን ነው የምናየው። እኔ ያየሁት ፈታ ብዬ ነው። ነገ ምናልባት ይሄ ጭቅጭቁ ሊቀጥል ይችላል፣ ተነገ ወዲያም ሊቀጥል ይችላል፣ ከዛም ሊቀጥል ይችላል። ከካሜራ ጀርባ ግን እናቴ አለም ዘጠኝ ነው። አለም ዘጠኝ ማለት ነው እና እንዳታስቡ ምንም ነገር አይፈጠርም። ደግሞ ሚፍታ ሙቤሻ ያለበት ነገር ደከመኝ እኮ ደከመኝ። እኔ ብዙ ነገር ነው የመመኝላቸው ለእነዚህ ቅመሞች። ምኞታችን ደግሞ ይሳካል አይሳካም ማለት አይቻልም። እና ለማንኛውም ዶችጌ ማሮችጌ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላምን ሁሉም መኝላችኋለሁ። ደግሞ ራሳችሁን ጠብቁ። አረብ ሀገር ያላችሁ እህቶች፣ ወንድሞች አሁን ላይ ያለው ነገር ትንሽ ያስፈራል። እኛ ራሳችንን መጠበቅ አንችልም፣ ፈጣሪ ይጠብቀን ማለት ነው። ከፈጣሪ በታች ግን እኛ ደግሞ ራሳችንን መጠበቅ አለብን። እንዳትጨናነቁ፣ ምንም ነገር እንዳታስቡ። ሁሉም የሚሆነው ፈጣሪ ባለው ነው እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ